እዛ ደግሞ ሁለት ልት ያርገት ምናምን ይሄን ነገር በጣም እየበዛ ነው። አሁን እናንተ ሁለት ልት ሁለት የጆሮ ጌጥ ምናምን ምናምን ስለበዛችሁ አርጌ መጣት እንጂ ትቼው ትቼው ነበር። ጆሮ ጌጥ አላረገም ከአሁን በኋላ ምናምን ብ ለእናንተ ብዬ ነው። እኔ የፈለገውን ምንም አይመለከተኝ። ምን አገባኝ ስለ ሌሎቹ እንደዚህ ገኛቸው እዚ አይገባኝም። ገባችኋል? የራሳቸው ህይወት አላቸው። ምን አገባኝ? የራስህ ህይወት አለኝ እዚህ ያለ ህዝብ ለምን ስትፈልጉ፣ ለምን ክርስቲያን አትሆንም? ለምን ሙስሊም አትሆንም? ለምን ጴንጤ አትሆንም? ለምን ኬንያው አትሆንም? ለምን ጁቡታዊ አትሆን? ምን አገባኛል ስለአንተ ህይወትን የሚመለከተኛል? ምን አገባኝ? ምን አገባችሁ ስለኛ ህይወት? ስለኔ ብሮ ህይወት ለእኔ ነው የሚመለከተው። ለማንም ሰው አይመለከትም። ስለ እናንተ ህይወት ደግሞ ለራሳቸው ነው የሚመለከታቸው። በእናንተ ህይወት ላይ ገብቼ ልፈረፍጥ ምናም አልፈልግም። ምን አገባኝ? ለምን እንዲህ አጎምድ ደስ አፈንድ ደሽ አታድሪ? ምን አገባኝ? ስትኮረኩሪ ወላሽ ስትጎረጉሪ ለምን አታድሪ? ምን አገባኝ? ምን አገባኝ? ምንድን ነው የሚያገባኝ? ከዛ ደግሞ ፌክ ያሽው ፌክ አይደለም። ገባሻል ኦሪጂናል ነው ምናምን ምናምን፣ እንደልሽ ፈልገሽ ነው አሳይቼሻለሁ። ጉግል ላይ ሰርች አድርጊ። የሳምንት ስራ ነው የሰጠውሽ። እንግዲህ ፋጠሽ ይዘር ያሉሽ ነው ሰባይቶ መስቀል ማርያም ብሎ ይሄ እንትን ነው፣ በየኔ ዲዛይን የተሰራ ነው በስሜ እና ባችሁ ለዛ ነው አንተ ከአሁን በኋላ ማርያምን በደፍተር ጽፌ የሚረገጡትን ረግጬ ላይቭ ላይ ገቢቼ ነው የምረግጠው። እንትን ዩቲውብ ላይ ማለት ነው። አሁን እዚህ ማ እየረሳሁ፣ አሁን ብዙ ሰው ልረግበባ ያገባት ማርያም ረሳኋቸው፣ እናትጡ ረሳኋቸው። በቃ እንደዚህ ነው። ማርያም ስለማትረስታውሳችሁ ልረግጥ ብዬ መጣለሁ፣ ገዛ ረሳዋለሁ ማርያምን። እሱ አሁን ዱስ ቅዱስ ነው። ያው ባለ በቃ በዳብት በደብተር ጽፌ እንትን ብዬ ምናምን ሮሌክስ ብሮ እና ጌሙ ወገን መይ ሶስት ነው። ሶሪ ላይቭ ላይ ተሳስቼ ቪዲዮ ላይ ተሳስቼ በመርኛ ሚያዚያ ሀያ ስምንት ብዬ ተናግሬያለሁ። ትንሽ አስተካክለት። የቋንቋ ችግር ነው አይነው ይገባቸዋል፣ ተስፋ አደርጋለሁ ግን ጌሙ ግንቦት ሀያ አምስት ነው። በግዕዝ አቆጣጠር ሰዓት ደግሞ አራት ሰዓት የምሽት ግን ሶስት ሰዓት ወይ ሁለት ግማሽ እና ድልድል ያልሺው ሴትዬ እኔ በምን በምን እንደማስረዳሽ አንቺን አላውቅም። ምንም አቤ ሲና የትንኪ ሰዎች በምን እንደማስረዳሽን አላውቅም። ግድ አንቺ እንድትረጅም ብዬሽ እዚህ ማልቀስ ወይ እንድትረጅም ብዬሽ መጫወት ምናምን የለብኝም። ይባሻል ከዚህ ሀገር መውጣት አልፈልግም ማለት መብቴ ነው።

ከፈለክ ሰፋ ያለ ጉድጓድ ገብተን መግባት ይችላል ብለዋል። ልጁ ሰፋ ያለ ጉድጓድ መርጠን መግባት ይችላል። አንተ ምን አገባኝ? ለማን ላስረዳ? ስለቤት ደግሞ ማንም ግዴታ የለም። የራሴ ህይወት ነው፣ የራሴ ላይፍ ነው። ራሴ የምኖርበት ፉል ኮንፊደንስ አለኝ። ለነግን ደግሞ ጥሩ ደረጃ እደርሳለሁ። ቤ ተስፋ አንተ በአጭር ያስቀረ ስላልከኝ በአጭር ምቀር ልጅ አይደለም ሮሜ አንተ ጸሎት ከደመና በታች ነው፣ ሰማይ ላይም ራሱ አይደርስም። እና ስለአንተ ህይወት አይመለከትኝ። የ የፈለክበት መግባት ይችላለን። ባይደዌ ጋይስ ትንሽ ለውረቢ ነበር የገባትን ጣ እንዲወ

ታንጫጮ አለ ህዝቡን አልኩኝና አሁን የገባሁት ለመሲ እንኳን አውርተናል ከመሲ ጋር። አሌክስ ሀወይ ሕማቅ ንግግር ከትናገር ለሚያልፍ ቀን መጥፎ ሰው ነው ያለው። እዚህ ቲክታክ ተናግሮ የሚያናግር ስላለ አንተ ደግሞ እኛ የምናቅ የህፃን ሽማግሌ ጀግና ኮንፊደንስ ያለ ስለሆንክ ከአንተ የምንጠብቀው ብዙ ነገር ነው እና የሚወድህን ነው ማክበር ያለብህ እንጂ ለመጥፎዎቹ መልስ ስትሰጥ እነዛ የሚወዱ የሚያከብሩ ሰዎች ነው የምታስቀይመው። አበልቅ ሳይወይ እና ቢኬርፉል ወጣት ነህ ትንሽ ነህ ብትናገር ያምርባችኋል። በአንተም ያምራል፣ በዴዚም ያምራል። ግን እዚህ ቲክታክ ያለው ወፈፌ ፍቅር አይገባው ምን አይገባው ዘረኛ ስለሆነ እነሱን ሪጀክት አድርገህ አንተ ጥሩ ሀገር ነህ፣ እሷም ጥሩ ሀገር ናት። የሚገርመኝ እዚህ ያላችሁ ሁለት ሺህ አሌክስ ጥሩ ሀገር ነው ያለው። እስክሪቢቶ አለው፣ ዩኒቨርሲቲ ገብቶ ይማራል። ዴዚም እንደዛም። ህፃን ልጅ አገር ቤት ብዙ ልጆች አሉ፣ በልተው የማያድሩ ልጆች አሉ፣ እስክሪቢቶ የሌላቸው ልጆች። ስለ እነሱ አታውሩም። ስለ እናት እናት የምትሉት እናት ተጥላ፣ መንገድ ላይ ተጥላ ያለችው እናት አውርታችሁ አታውቁም። አሁን እነዚህ ልጆች ምንም በቃ እየተጫወቱ ነው፣ ላይፋችሁ ኢንጆይ እያረጉ ነው ግን ለእናንተ ግን አጀንዳ በቃ ተፈጠረላችሁ። ወፈፌዎች ስለሆናችሁ በየቤቱ ቤት ከፍታችሁ በቃ በነዚህ የሆነ ወሬያችሁና እባካችሁ፣ እነዚህ ልጆች ይኖሩበት ገና እድሜያቸው ነው። ቢጫወቱም ያምርባቸዋል። ተቃቃ ቢሉም ፍቅር የሚጫወቱም የሚያምርባቸው በእነዚህ ነው የሚያምረው። እና ጣልቃ ባትገቡ እባካችሁ። ልጆቹን በተለይ ልጅቷን የምታደርጓት ያላችሁን አላህን ፍሩ። በማታውቀው ተአምር የሆነች ነጭ ናት ልቧን እና

ገባ ፈለወር እየሰበሰበ ነው ማለት ንግድ ነው። ሌላ ሀሳብ የለውም፣ ሌላ ስራ የለውም። እዛ ቁጭ ብሎ ማዲያት በማዲያት የሆነው የራሱ እድሜ፣ የእኛም እድሜ፣ የልጆቻችን እድሜ ለመብላት ነው የመጣው ባይዘው እዚህ ያላቸው ኢትዮጵያ ያንቁ ዱቄት ነው የለመደችው ደዚህ ከሱ በራሱ ዱቄት የሚለው ቃል ከሱ ነው ያዘች ኢትዮጵያ ያሉ ልጆችን ብታዳምጧቸው የኔ ማኛ ዱቄት ይላል እያሉ ዱቄት ነው የሚሳደቡት። ጥሩ ትምህርት እንኳን ቢያስተምር ነው ግን እዛ ቁጭ ብላችሁ ተዘፍዝፋችሁ የዮኒስ የምታዳምጡ ቤተሰብ ግን እባካችሁ ህዝብን አድኑ ወጣቶችን አድኗቸው እኔ ግን ወንድሜ ስለሆነ መጀመሪያ ወንድሜ ነው የምወቅ እና በጣም ነው የምንወድህ የሚወድ ብዙ ሰው ነው ብቃት አለ አገር ገና ትመራለ ከመልክ ጣቤ ይጠጣል ደግሞ አንተን ደግሞ ዝም ብሎ አደለም ሰባት ዘረ መጥቆጥር ጀግናነህ እና እንደዚህ ስለሆነ በተለይ አንድ ትላንትና ቤት የሆነ ሳዳምጥ መልስ መስጠት አልፈልግም ነበር። በተለይ አንዳንዳችሁ እንበር ተጋዳላይ ይላል ሰዋት ተጋዳሪ አይደለም። እንደ ተጋዳላይ ልጅ ነው ትግራዋይ ነው። በቃ ወደ ፖለቲካ ጠምዝዛችሁ ጠምዝዛችሁ ጠምዘ ወደ ሌላ ወደማይፈልገው ልጁ ልጅቷ ወደማትፈልገው ነገር አትሩ፣ እባካችሁ እና ከጥላቻ ውጡ። በተለይ እዚህ ኦዲየንስ ስላላችሁ ነው ለሱ ለንትን ለማለ አፕሪሼት ለማድረግ የገባሁት ግን ጌምህም ሰክሰስ